ሁሉ ቤተሰብ ነን፣ ዘመር ነን፣ ምንም አይደለም። ሰላም ሁን ማሂ። በጣም ተጨንቃለች ከምታስበው በላይ፣ እምትሄደው አይደል። ስለዚህ እናቷንም ነገር ቀስ ብለን የምናወረው ይሆናል። አትጨነቅም እኮ ብለናል። በቃ እንደ እኔ አሁን እኔ ይቅርታ አርጌ ያለው በቃ ይቅርታ አርጌ ላት አለ አንድ ለሀይሚም ለማሂም ይከብዳል። በጣም ትልልቅ ቻናል ያላቸው በጣም ብዙ ፎሎወር ያላቸው ብዙ ተከታይ ያላቸው ይቶበሮች ማለት ነው። እንደነ ብሩኬ እንደነ ሀይሚ ታች ያሉትን ይቶበሮች ሲያበረታቱ ፑሽ ሲያደረጉ እነሱ የደረሱበት እንዲደርሱ እንዲለወጡ ኢቨን ራሱ ቤታቸው ሄደው ቪዲዮ እስከ መስራት ማለት ነው። አላየሁም የእውነት አላየሁም። ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች እንደምን አመሻችሁ እንደምን ቆያችሁልኝ? ሰላማችሁ እያለችሁበት ይብዛልኝ። እንዴት ናችሁ? በዓል እንዴት አለፈ? እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የቆያችሁኝ እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን እና ማለት ነው ጨረቃዎቹ በአዲስ ቤት መጥተዋል። የእውነት ይህንን አስተሳሰባችሁ የእውነት እግዚአብሔር አይቀይርባችሁ። ብዙ ቻናል አሳድገዋል፣ ብዙ ቻናል ማለት ነው እንዲለወጡ ቤታቸው ሄደው ቪዲዮ እየሰሩ ፑሽ እያደረጉ የእውነት ብዙ ቻናል ነው ያሳደጉት እና ደስ ይላል የእውነት። እንድትበረቱ እንድትሰሩ ሞራል ይሰጧችኋል ማለት ነው፣ እንደዚህ የሚያበረታታችሁ ሰው ሲገኝ ማለት ነው በጣም ትልልቅ ዩቱበር ያላቸው በጣም በጣም ማለት ነው ተከታይ ያላቸው ዩቱበሮች የእውነት ተጠቀሙበት። ምስጋናውን በሰው ሳይሆን በእግዚአብሔር ነው የምታገኙት እና እታች ያሉትን አንድ ቀን ራሱ ሄዳችሁ ቤታችሁ ሄዳችሁ ብትሰሩላቸው እንዲሰራ እንዲለወጥ አንተ ተደረስክበት እንዲደርስ ብታደርገው የእውነት ጥፍ የምትቀበለው ከላይ ነው እንጂ ከሰው አይደለም። እና ከእንደ እነዚህ ልጆች ተማሩ፣ ከእንደ እነዚህ ፍሬዎች ማለት ነው። እነዚህ ልጆች ጭንቅላታቸው በጣም የበሰለ የእውነት፣ ከራሳቸው ከእድሜያቸው የበለጠ ጭንቅላታቸው በስለዋልና እግዚአብሔር ይህንን አይቀይርባቸው ማለት ነው። ሌላ ደግሞ ማሂነች ማሂ የኔ ቆንጆ ይቅርታ አድርግላት የእውነት። የጓደኛ ጥግ ነው ያየሁባት። ምን ያህል እንደምትወዳቸው ነው ያየሁት። በአሁኑ ሰዓት ማስመሳይ የበዛበት ዘመን ማለት ነው። እና በጣም ነው የምትገርመው። ይቅርታ ብያት ይቅርታ ብለሻል ላይ ነው አይቻለው። ግን ሁለተኛ ወደ እኛ ህይወት አተምጭን እያለች የነበረው እሷም ደግሞ አልሰማ ብላለች። እና ከሱም ደግሞ መጋጨቷ እሱን ወድሃታል ነው ምናምን ነው ይሄ ያደርጋል ብዬ አላስብም። ማይ በጣም ስለሚወዳት ማለት ነው እና ያው መኮራረፍ ነገር ነው። ነገ እንትን ይስተካከላል እና ታረቁ። ምትና ምድሩ ማተፍረዱባት ከእሷ ከእሱ ባግራውንድ እያለ ሰው አለ ብዬ አስባለሁ። እች ልጅ አሁን በብር ተታላ ነው ብዙ ብር ቢከፈላት ነው እንደዚህ ትወና ውስጥ የገባችው ማለት ነው። ግን በዛ መሀል ብዙ ሰው ነው ያጣችው። ጓደኞቿ አታለች መኔታ አታለች። ስሟ ሚዲያ ላይ በጣም ጥሩ ነገር እየተወራ አልነበረም። አሁን ራሷ እንትን ብላ ብትቀመጥ ይሻላል ብዬ አስባለሁኝ። ሮዚ ማለት ነው። ሌላ ደግሞ እናንተ ናችሁ የምትገፋፏት፣ እንደዚህ እንደዚህ እንደዚህ ብላችሁ የምትገፋፏት። እሷ ደግሞ እለኛ ናት፣ እልህ ውስጥ ገብታለች። ሮዚ ማለት ነው። ለምን እንዲህ እንድሰራ ነው የምታደርጉኝ እያለች ነው እንዳደርግ ነው የምታደርጉኝ ይላለች። እና እንደዛ ማታርጓት እናንተ የእውነት እንድትመክሯት ነው እንጂ እንዲ እንዲ እንዲ ብላችሁ ባታወራት ጥሩ ነው ብዬ አስባለሁ። ይች ልጅ የሆነ ነገር ብትሆን ጸጸቱ ለእናንተ ነው ማለት ነው። ሶ አሁንም ብርኬ ሀይሚ ማሂም ሀሰንም ቁጭ አርጋችኋት ትሪት አርጋችሁ ወደ ራሷ እንድትመለስ ማለት ነው። እለስ ስላለባት ነው አልመከራችሁኝም ነው እያለች ያለው። አፈቅርኩ እንጂ ወንጀል አልሰራሁም ነው እያለችው። ኦፍኮርስ ግን ደግሞ የምታፈቅሩት ሰው ማወቅ አለብሽ። የምታፈቅሩትን ሰው እናንተ መማር አለባችሁ። ብር ምን ያህል ጠፊ እንደሆነ ማለት ነው። ከእናንተ ከራሳቸው አልፎ ወደ ቤተሰባችሁ ነው ስም የሚጠፋው እና የምታረጉት ነገር በሚዛናው ብታረጉት ማለት ነው።